አሰላሙአሌኩም ዋረመቱላይ በረካቱ ድኔት ከበሯችሁ የኡስሚ ቢዝ ሬት የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን፣ በመላው ዓለም ምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙ ተመኘው። የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ መረጃን በተመለከተ ሌሊቱን ምን ይመስላል እንነግራችኋለን። እሽ፣ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮችን ላይክ ሼር ማድረጋችሁን አትርሱ። መረጃና ምንዛሬን በቀጥታ ወደ ገደለው እንገባለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር 18142 ብር እንደሚሸጥና አንድ የአሜሪካን ዶላር 181 ብር 42 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረ ገጹ አስነብበዋል። ዩሮ እናስከትላለን። 100 ዩሮ 21000 ኢትዮጵያ ብር እንደሚሸጥና 1 ዩሮ 210 ብር የተዘረዘረ ይገኛል። ስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 22653 ብር እንደሚሸጥና አንድ የስዊዝ ፍራንክ 226 ብር ከ53 ሳንቲም የተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። ከናዳን ዶላር እናስከትላለን። 100 ከናዳን ዶላር 12947 ብር እንደሚሸጥና አንድ ካናዳ ዶላር 129 ብር 47 ሳንቲም በመዘርዘር ላይ ይገኛል። መቀጠል የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 11780 ብር እንደሚሸጥና አንድ የአውስትራሊያን ዶላር 117 ብር ከ80 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘው መረጃ ያመለክታል። በመቀጠል ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 23805 ብር እንደሚሸጥእና አንድ ፓውንድ ስተርሊንግ 238 ብር ከ05 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። የኩዌት ዲናር እናስከትላለን 100 የኩዌት ዲናር 59 ሺህ ኢትዮጵያ ብር እንደሚሸጥና አንድ የኩዌት ዲናር 590 ብር እየተዘረዘረ ወይም እየተሸጠ ይገኛል። በመቀጠል የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም 4900 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር እየተዘረዘረ ይገኛል። የሳዑዲ ሪያል እናስከትላለን። 100 የሳዑዲ ሪያል 4800 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር እየተዘረዘረ ይገኛል። የባህሪን ዲናር እናስከትላለን። 100 የባህሪን ዲናር 48100 ብር እንደሚሸጥና አንድ ባህሬን ዲናር 481 ብር የተዘረዘረ ይገኛል። የኢንዲያን ሩፒን እናስከትላለን 100 የኢንዲያን ሩፒን 204 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ04 ሳንቲም የተዘረዘረ ይገኛል። ጆርዳን እናስከትላለን። የመረጃ ምንጫችን የኢትዮጵያን ብላክ ማርኬት ለትኮን በድረገጹ እንዳስነበበው ከሆነ 100 ጆርዳን ዲናር 486 ብር እንደሚሸጥ እና አንድ ጆርዳኒና 254 ብር ከ86 ሳንቲም እየተዘረዘረ ይገኛል። በመቀጠል የምናየው ኦማን ሪያልን ነው። 100 የኦማን ሪያል 47 ሺ የኢትዮጵያ ብር እንደሚሸጥ እና አንድ የኦማን ሪያል 470 ብር ከ06 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ደትኮን በድረገጹ አስነብበዋል። በመቀጠል ኳታር ሪያል እናስከትላለን። 100 የኳታር ሪያል 4750 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ50 ሳንቲም በመዘርዘር ላይ ይገኛል። የሳውዝ አፍሪካን ራንድ እናስከትላለን። 100 የሳውዝ አፍሪካን ራንድ 945 ብር እንደሚዘረዘርና አንድ የሳውዝ አፍሪካን ራንድ 9 ብር ከ45 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ያደረገ ጽ ላይ ያገኘነው መረጃ ያመለክታል። ቪዲዮችን ላይክ፣ ሼር ማድረጋችሁን አትርሱ ሀሳብ አስታችሁን ኮመንት ላይ አስቀምጡልን። አዲስ ከሆናችሁ ዘርፈ ብዙ የሆኑ ስራዎችን የምንሰራበት ዩቱብ ቻናል ሰብስክራይብ እያደረጋችሁ የዶል ምልክቱን በመጫን ቤተሰቡ ተቀላቀሉን። ለሀገራችን ሰላም መልካሙን ተመኝ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ